ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ደግሞ ቲን ነምበር ግዴታ ነው ወይ ብላችሁ እየጠየቃችሁ ነው። ስለ ቲን ነምበር ሙሉ ኢንፎርሜሽን በዛሬ ቪዲዮ የምታገኙ ይሆናል እና ደግሞ ሌሎች ዩኒቨርስቲዎች ውስጥ እስከ መቼ ድረስ ይጠራሉ ብላችሁ በተደጋጋሚ የጠየቃችሁ ነው እና ሊዘገዩ የሚችሉ የዩኒቨርሲቲዎች እና በፍጥነት የሚያደርጉ በቅርቡ አናውንስ ያደርጋሉ ብለን የምንጠብቃቸውን ዩኒቨርሲቲዎች በግምት የምናስቀምጥላችሁ ይሆናል እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ላይክ እና ሰብስክራይብ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ እና ይህን ዩቲዩብ ቻናል አንድ ሺ ሰብስክራይብ አስገብታችሁልኛል፣ በጣም በጣም አመሰግናችኋለሁ እና እንደጠየቅኳችሁ በአንድ ቀን ውስጥ አንድ ሺ ሰብስክራይብ ልሞላች እያለው በእናንተ እገዛ ማለት ነው። በጣም አመሰግናችኋለሁ ማለት ነው። እና ከዚህ በኋላም እገዛችሁ አይለየኝ ላለው ላይክ ና ሰብስክራይብ እያደረጋችሁ የኔም ቪዲዮዎች ለብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ። ዩቲዩብ የኔም ቪዲዮ ሪኮመንድ እንዲያደረገው ብታደረጉ ደስ ይለኛል። እና ወደ ቲን ነምበር ጉዳይ ስንገባ ቲን ነምበር ግዴታ ነው ወይ ዩኒቨርሲቲዎች ግዴታ ነው ወይ ብላችሁ የጠየቃችሁኝ ነው። ለመመዝገብ አናውን ሲያደረጉ ዩኒቨርሲቲዎች አሉ። አንዳንድ ዩኒቨርሲቲዎች ደግሞ አናውን ሳላደረጉ ማለት ነው። እስካሁን ድረስ ሁለት ዩኒቨርሲቲዎች ናቸው ቲን ነንበር ግዴታ ብለው ያስቀመጡ ጋምቤላ ዩኒቨርሲቲና ራያ ዩኒቨርሲቲ ናቸው ማለት ነው። እነሱ ግዴታ ነው ብለው ቲን ነንበር አስቀምጠዋሉ ማለት ነው። ቲን ነንበር መጀመሪያ ምንድን ነው ብላችሁ ልትጠይቁ ትችላላችሁ። ብዙዎቻችሁ በንግድ ዓለም ላይ የምትገኙ ከሆነ ስለ ቲን ነምበር በእርግጠኝነት ማለት ነው ታውቁታላችሁ። ማለት ነው ቲን ነምበር ማለት ለመንግስት የግብር ከፋይ ቁጥር ማውጣት ማለት ነው። እናንተ በመንግስት ትምህርት ቤት ውስጥ ስትማሩ በመንግስት ወጪ ነው ሁሉም ነገር የሚሸፈንላችሁ ማለት ነው። ዶርም አለ፣ ቁርስ፣ ምሳ፣ እራት አለ። የትምህርት ግብዓት ትምህርት ቤቱ የሚሰጣችሁ ኢንፎርሜሽን የምታገኙበት ቦታ አለ። በእነዚህ ላይ ጠቅላላ ማለት ነው በቲን ነንበራችሁ በኩል ክፍያ እንድትፈጽሙ ይደረጋል ማለት ነው። እሱም የሚሆነው ትምህርቱን ጨረሳችሁ መጨረሻ ላይ ማለት ነው። ስራ ስታገኙ በየደሞዛችሁ ከቲን ነንበራችሁ ላይ ይቆረጥባችኋል ማለት ነው። ይሄም የሚሆነው መጨረሻ ላይም ነው ማለት ነው። አትፍሩ፣ ችግር የለውም ማለት ነው። ሌላ ሪስክ የሌለው ነገር ነው። ቲን ነምበር ደግሞ ይህን ነው የምናወጣው ብላችሁ የምትጠይቁ ከሆነ በአቅራቢያችሁ የሚገኝ ገቢ ቢሮ ሄዳችሁ መውጣት ትችላላችሁ። እሱን ለማውጣት የሚያስፈልጋችሁ ናሽናል አይዲ ብቻ ነው። ናሽናል አይዲ ደግሞ ብዙዎቻችሁ ይኖሯችኋል ብዬ አስባለሁ። ፈተናውንም ለመፈተን ናሽናል አይዲ ግዴታ ስለነበረ አውጥታችኋል ብዬ ስለማስብ ነው። እና ካላወጣችሁ በፍጥነት አወጡ። ብዙ ዩኒቨርሲቲዎች ያስፈልጋል ማለት ነው እና ደግሞ አሁን አናውንስ ካለጉ ዩኒቨርሲቲዎች ውጪ ሌሎች ዩኒቨርስቲዎች መቼ ይጠራሉ ብላችሁም ትጠይቃላችሁ። እንደ ዩኒቨርሲቲው ይለያያል ማለት ነው። በጣም የሚዘገዩ ዩኒቨርሲቲዎች ይኖራሉ። ወሎ ዩኒቨርሲቲ አሁን ሊዘገይ የሚችል ዩኒቨርሲቲ ነው። አርባ ምንጭ ዩኒቨርሲቲ ይዘገያል ተብሎ ይጠበቃል እና ደግሞ ሌሎች ዩኒቨርሲቲዎችም አሉ። ግን በዚህ አስራ አምስት ቀን ውስጥ አናውን ሲያደርጋሉ ብለን እንጠብቃለን። ሁሉም ዩኒቨርሲቲ ማለት ነው። ከበዛ ሀያ ቀን ነገር ግን በአስራ አምስት ቀን ውስጥ አብዛኛው ዩኒቨርሲቲ ያደርጋል ማለት ነው። እንደ ወሎ ዩኒቨርስቲዎች ሊዘገዩ ስለሚችሉ ቻችሁን ብታዘጋጁ ደስ ይለኛል ማለት ነው። ስለዚህ ከአሁኑ ብትዘጋጁ እናንተ ሪኮመንድ አደርጋቸዋለሁ ማለት ነው። ደግሞ ከዚህ በፊት አናውንስ ሲያደርጉ ዩኒቨርስቲዎች አሉ። ቲን ነንበር አላወጡም። ነገር ግን እናንተ ከዛ በኋላ ስትማሩ ግማሽ ሴሚስተር ከግማሽ ሴሚስተር በኋላ ማለት ነው ቲን ነንበር ትጠየቃላችሁ ማለት ነው። ስለዚህ ከአሁኑኑ አውጥታችሁ ብትሄዱ አሪፍ ነው ማለት ነው። እዛ ሄዳችሁ ከምትጨናነቁ አሁኑኑ በአካባቢያችሁ ከሚገኝ ገቢ ቢሮ ሄዳችሁ ማውጣት ትችላላችሁ ማለት ነው። እነሱ አናውንስ አላደረጉም፣ ነገር ግን እዛው ተምራችሁ ፈርስ ሴሚስተር ፈተና ስትፈተኑ እዛ ላይ ትጠይቃላችሁ። ካልሆነም ደግሞ ፍሬሽማን ልትገቡ ስትል ትጠይቃላችሁ። እንግዲህ ያው ወደፊት ማሰብ አለባችሁ ማለት ነው። ወደፊት እያሰባችሁ ብትጓዙ ደስ ይለኛል። እና ደግሞ አንዳንድ ዩኒቨርሲቲዎች ሊዘገዩ የሚችሉ ዩኒቨርሲቲዎች አሉ። ስለዚህ እናንተ ራሳችሁን እስከዛ ድረስ ማዘጋጀት አለባችሁ ማለት ነው። ዝንበላችሁ ሞጅ ኮርስ አውት ላይን ና አስቀምጭላችኋለሁ ማዚ ምን ለማጥናት እንዳለባችሁ ዩኒትዋን፣ ዩኒቱን እነዛን ድረስ ገረፍ ገረፍ እያደረጋችሁ እስከዛ ድረስ ብታጠኑ አሪፍ ነው እላችኋለሁ ማለት ነው። አንዳንድ ዩኒቨርሲቲዎች ሊቆዩባችሁ ስለሚችሉ ማለት ነው። እናም ደግሞ ካልሆነም እስከዛም ዩኒቨርሲቲያችሁ የጠራ ካለ እስከዛ ድረስ ተዘጋጁ ማለት ነው። ጋምቤላ ዩኒቨርሲቲ ሌሎች ዩኒቨርሲቲ ጠርተዋል። እነዛ ዩኒቨርሲቲ የጠራችሁ ልጆች ራሳችሁን ብታዘጋጁ አሪፍ ነው። ዩቲዩብ ቻናል ከጠቀማችሁ ላይክ እና ሰብስክራይብ አድርጉ። በተለይ ላይክ ላይክ እያደረጋችሁ ብዙ ሪሚዲያል ተማሪዎች ጋር እንዲደርስ አድርጉልኝ። ይመቻችሁ።